በህይወታችን ውስጥ እጅግ በጣም ከምንወዳቸው ሰዎች የኩራት ወይም ደግሞ የንቀት ስሜት ሊያጋጥመን ይችላል። በተለይም አንዲት ሴት ስትኮራብህ ወይም የበላይነት ሲሰማት ግራ ልትጋባ ትችላለህ። ታዲያ በዚህ ወቅት እንደ ወንድ ምን አይነት ምላሽ መስጠት አለብህ? ዝም ማለት ይሻላል ወይስ የበላይነቷን ለመቃወምና ለማውረድ መሞከር? በዛሬው ቪዲዮ እነዚህንና ሌሎች ጥያቄዎችን ስነ ልቦናዊ ጥናቶችንና ተጨባጭ የህይወት ተሞክሮችን በማጣቀስ በጥልቀት እንመለከታለን። እስከ ቪዲዮ መጨረሻ ድረስ ከቆያችሁ አንዲት ሴት ስትኮራ ምን ማድረግ እንዳለብህ ብቻ ሳይሆን ግንኙነታችሁን እንዴት ማሻሻል እንደምትችል ጭምር ትረዳለህ። ዛሬ የምንሰጥህ ምክሮች ጊዜ የማይሽራቸውና በማንኛውም የፍቅር ግንኙነት ውስጥ ልትጠቀማቸው የሚችሉ ናቸው። በመጀመሪያ ደረጃ ኩራት የሚመነጨው ከየት ነው የሚለውን እንመልከት። አንዲት ሴት ስትኮራብህ ከዚህ ባህሪዋ ጀርባ የተለያዩና ውስብስብ ምክንያቶች ሊኖሩ ይችላሉ። እነዚህን ምክንያቶች መረዳት ለችግሩ መፍትሄ ለመፈለግ የመጀመሪያው እርምጃ ነው። ከነዚህም መካከል ጥቂቶቹን እንመልከት። አንደኛ፣ የበታችነት ስሜት መሸፈኛና ውስጣዊ አለመረጋጋት አንዳንድ ጊዜ ሰዎች በውስጣቸው የበታችነት ስሜት ሲሰማቸው ወይም በራሳቸው የማይተማመኑ ሲሆኑ ይህንን ስሜታቸውን ለመሸፈንና የበላይ ሆነው ለመታየት ሊሞክሩ ይችላሉ። ይህ ባህሪ እንደ አንድ የመከላከያ ዘዴ የሚታይ ሲሆን፣ የራሳቸውን ዋጋ ለማረጋገጥ የሚጠቀሙበት መንገድ ነው። በጆርናል ኦፍ ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ላይ የወጣ አንድ ጥናት እንደሚያመለክተው ከሆነ በራስ የመተማመን ደረጃቸው ዝቅተኛ የሆኑ ሰዎች በግንኙነታቸው የበላይነት ለማሳየት እና የራሳቸውን አቋም ለማጠናከር የበለጠ ይሞክራሉ ሁለት ያለፉ ልምዶች ያሳደሩት ጠባሳ አንዲት ሴት በህይወቷ ውስጥ ያጋጠሟት አሉታዊ የፍቅር ግንኙነቶች ክህደት ወይም በወንዶች ቅር የተሰኘችባቸው አጋጣሚዎች ለወንዶች ያላትን አመለካከት በእጅጉ ሊጎዱት ይችላሉ በዚህም ምክንያት በአሁኑ ግንኙነቷ ውስጥ ያለ ፍላጎቷ የመከላከያ ግንብ ልትገነባ ወይም ልታጥርና የኩራት ባህሪ ልታሳይ ትችላለች። ስለሆነም ይህ ኩራቷ ያለፉትን ህመሞች ለመከላከል የምትጠቀምበት ዘዴ ሊሆን ይችላል። ሶስት የማኅበራዊ ተጽዕኖና አስተዳደግ አንዲት ሴት ያደገችበት ማኅበረሰብ ወይም ያየቻቸው የሴቶችና የወንዶች ግንኙነት ዘይቤዎች በባሕሪዋ ላይ ከፍተኛ ተጽዕኖ ሊያሳድሩ ይችላሉ። ለምሳሌ በቤተሰቧ ወይም በዙሪያዋ ያሉ ሴቶች የበላይነትን ሲያሳዩ ስታይ ካደገች ይህኑ ባህሪ ልትደግመው ትችላለች። አንዳንድ ባህሎች ለሴቶች የተወሰነ የኩራት ወይም የበላይነት ሚና ሊሰጡ ይችላሉ። አራት ትኩረት ለማግኘትና ስሜታዊ ምላሽን ለመቀስቀስ። አንዳንድ ጊዜ ሰዎች ትኩረት ለማግኘት ወይም ከሌላው ሰው ስሜታዊ ምላሽ ለመቀስቀስ ሲሉ እንዲህ አይነት ባህሪ ሊያሳዩ ይችላሉ። ምናልባትም የናፈቁትን ትኩረት ለማግኘት ወይም የፍቅርን ጥልቀት ለመፈተሽ ይሆናል። ታዲያ አንዲት ሴት ስትኮራብህ ምን ማድረግ አለብህ? እነዚህን ሁኔታዎች በአግባቡ ለመቋቋምና ግንኙነትን ለማሻሻል የሚረዱ ስምንት ቁልፍ ነጥቦችን ከዚህ ቀጥሎ እናቀርብልሃለን። አንደኛ፣ ረጋ በልና ስሜትን ተቆጣጠር። የመጀመሪያውና እጅግ ወሳኙ እርምጃ መረጋጋት ነው። በንዴት ወይም ደግሞ በቁጣ ምላሽ ከሰጠህ ሁኔታውን ከማባባስ በስተቀር የምታገኘው ዘላቂ መፍትሄ አይኖርም። በጥልቀት ተንፍስ እና ምክንያታዊ በሆነ መንገድ ለማሰብ ሞክር። የቁጣህን ስሜት መቆጣጠር የበሰለ ስብእናህን ያሳያልና። ሁለት፣ ለምን እንደሆነ ለመረዳት ሞክርና በርህራሄ ተመልከታት። የኩራቷን መንስኤ በጥልቀት ለመረዳት ሞክር። ከላይ ከጠቀስናቸው ውስብስብ ምክንያቶች አንዱ ወይም ብዙ ሊሆን ይችላል። በእርጋታ በመጠየቅ በውይይት ወይም ባህሪዋን በጥንቃቄ በመመልከት ፍንጭ ልታገኝ ትችላለህ። ረራይ በተሞላበት ሁኔታ ለመቅረብ ሞክር። ሶስተኛ በራስ መተማመንህን አሳይና በራስህ ዋጋ እመን። በራስ መተማመንህን ጠብቅ። የበታችነት ስሜት እንዲሰማህ እንድታደርግህ አትፍቀድላት። ቀጥ ብለህ ቁም፣ አይን አይኗን ትኩር ብለህ ተመልከት እና በረጋ መንፈስ ተናገር። በራስ መተማመን ያለው ሰው ሌሎችን የማሳመንና አዎንታዊ ተጽዕኖ የማድረግ እድሉ ከፍተኛ ነው። በዚህ ላይ የተሰራ አንድ ጥናት እንደሚያሳየው በራስ መተማመን ያለው ሰው መሆን በግንኙነት ውስጥ ጤናማ ሚዛን ለመጠበቅ ወሳኝ ሚና ይጫወታል። አራተኛ፣ ድንበርህን አስምር እና ራስን አክብር። ባህሪዋ ተገቢ እንዳልሆነ በእርጋታና በግልጽ አስረዳት። ለምሳሌ አነጋገርሽ በዚህ መንገድ መሆኑ ደስ አላለኝም ወይም ይህንን አይነት ንግግር አልቀበልም፣ ምክንያቱም ለእኔ አክብሮት የጎደለው ነው፣ በማለት ልትነግራት ትችላለህ። ወሰንህን ማስመር ለራስህ ያለህን ክብር እንደምታሳይ ብቻ ሳይሆን ሌላው ሰው በአንተ ላይ ምን አይነት ባህሪ ማሳየት እንደሚችል ግልጽ መልእክት ያስተላልፋል። አምስተኛ ትኩረቷን ወደ ሌላ አዎንታዊ አቅጣጫ ቀይር። ሁኔታው እየተባባሰ እንደሆነ ከተሰማ ወይም ውይይቱ ወደ አላስፈላጊ የቃላት ጦርነት እየተቀየረ ከሆነ ትኩረቷን ወደ ሌላ አዎንታዊ ወይም አስደሳች ርዕስ ለመቀየር ሞከር። ይህ በአየር ላይ ያለውን ውጥረት ለማርገብ እና የውይይቱን ሂደት ለመቀየር ይረዳሃል። ስድስተኛ፣ አታንቋሽ ወይም ደግሞ አትተች፣ ገንቢ በሆነ መንገድ ተናገር። በንግግር ሂደት ወቅት በምላሹ እሷን ለማንቋሸሽ ለመሳደብ ወይም ለመተቸት ፈጽሞ እንዳትሞክር። ይህ ግንኙነታችሁን የበለጠ ያበላሻዋል እንጂ መፍትሄ አይመጣም። በምትኩ በችግሩ ላይ በማተኮር ገንቢ በሆኑ መንገዶች መፍትሄ ለመፈለግ ሞክር። ስሜትህን በእኔ የሚጀምሩ ቃላት ወይም ሐረጎች ላይ ተመስርተህ በዚያ ግለጽ። ለምሳሌ ይህንን ስትናገሪ እኔ ቅር ይለኛል በማለት ንገራት። ሰባተኛ ካልሆነ ራስን አርቅና ለራስ ጊዜ ስጥ። ሁኔታው በጣም ከከረረ እና በዚያ ቅጽበት መፍትሄ ማግኘት እንደማትችል ከተሰማ ለጊዜው ራስን ከሁኔታው ማራቅ እና ሁለታችሁም እስክትረጋጉ ድረስ ጊዜ መስጠቱ በጣም አስፈላጊ ነው። ለምሳሌ በዚህ ጉዳይ ላይ በረጋ መንፈስ ማሰብ እፈልጋለሁ፣ ሌላ ጊዜ በሰከነ መንፈስ እንነጋገርበት በማለት ይህን ጊዜ ልታልፈው ትችላለ። ስምንተኛ ግንኙነታችሁን በጥልቀት እንደገና ገምግም። የኩራት ባህሪዋ ተደጋጋሚ ከሆነ በግንኙነታችሁ ላይ የማያቋርጥ አሉታዊ ተጽዕኖ እያሳደረና መሻሻል ካላሳየ ግንኙነቱን በጥልቀት መገምገምና ለራስህ ደህንነት ቅድሚያ መስጠት እጅግ አስፈላጊ ነው። ጤናማ ግንኙነት መከባበርን፣ መተሳሰብንና የጋራ መግባባትን ይጠይቃል። በአጠቃላይ አንዲት ሴት በአንተ ላይ ስትኮራብህ፣ መረጋጋት፣ የባህሪዋን ውስጣዊና ውጫዊ መንስኤዎች ለመረዳት መሞከር፣ በራስ መተማመንን ማሳየት፣ ግልጽ ድንበሮችን ማስመር፣ ትኩረቷን ወደ አዎንታዊ አቅጣጫ መቀየር ማንቋሸሽ ወይም መተቸትን ማስወገድ፣ አስፈላጊ ከሆነ ራስን ማራቅና ከሁሉም በላይ ደግሞ ግንኙነታቸውን በጥልቀት መገምገም ወሳኝ እርምጃዎች ናቸው። እዚህ ላይ አንድ ወርቃማ ህግ ማስታወስ በጣም አስፈላጊ ነው። እያንዳንዱ ሰው ስተት ሊሰራ ይችላል። አልፎ አልፎ የሚከሰት የኩራት ባህሪ በግልጽ ውይይትና በጋራ መግባባት ሊፈታ የሚችል ነው። ነገር ግን ባህሪው ተደጋጋሚ፣ ስር የሰደድና ጤናማ ያልሆነ ግንኙነትን እየፈጠረ ከሆነ ለራስህ ክብርና ደህንነት ቅድሚያ መስጠት ይኖርብሃል። ጤናማ ያልሆነ ግንኙነት እየቆየ ሲሄድ አእምሮህ እና ስሜት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ውድ ተመልካቾቻችን የዛሬው እጅግ ጠቃሚ ቆይታችን ይህን ይመስል ነበር። ይህ ቪዲዮ በእንደዚህ አይነት ፈታኝ ሁኔታዎች ውስጥ ላለ ሰው ጠቃሚ መረጃ እንደሚሰጠው ተስፋ እናድርጋለን። ማንኛውም አይነት ጥያቄዎች፣ አስተያየቶች ወይም ተሞክሮች ካላችሁ ከታች ባለው የኮሜንት መስጫ ላይ ሀሳባችሁን እንድታጋሩ እንጋብዛለን። ሀሳባችሁ ለኛ እጅግ በጣም ጠቃሚ ነውና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ወደፊት የምንለቃቸውን አስተማሪና ጠቃሚ ቪዲዮዎች እንዳያመልጧችሁ እርግጠኛ ሆኖ። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሌሎችም ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ በትህትና እንጠይቃለን። በሌላ አዲስን አስተማሪ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ በያላችሁበት ሰላምና ፍቅር ይብዛላችሁ።